ሰላም እየመጣች ነው። እናንተ ቪዲዮ ብቻችን አልሰራም። እየመጣች ነው መምጣት አስፈለገ። የነበረን ነገር ተቀዛቅዟል። ይህ ነገር ደሞ የሆነው አዲስ ሰው በመምጣቱ ነው። ቪዲዮ እየሰራው እንድቀጥል ያደረገኝ የቤተሰቦች ፍቅርና አስተያየት ነው እንጂ እኔ የሶሻል ሚዲያ ሰው እንዳልሆንኩኝ ማንም ሰው ያውቃል። በእኔ ምክንያት እንድትጣሉ አልፈለግም። ከዚህ በኋላ ቪዲዮ አልሰራም።

ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛለን፣ እግዚአብሔር የተመሰገነ ይሁን ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ብዝዝት ይበልልኝ እላለውኝ። እንግዲህ ዛሬ በአይነቱ ለየት ባለ ቪዲዮ መጥቻለሁ ጀምሬ ነው ምላቸው። ይህን ቪዲዮ ሁላችሁም ስታዩት ደስ ይላችኋል ብዬ አስባለሁኝ። ከዛ በፊት ግን ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ትንሽ ቪዲዮችን ቶሎ ቶሎ እየመጣን ስላልሆነ እይታ እያገኘ አይደለምና ሁላችሁም በቻላችሁት መጠን ላይክ፣ ሼር፣ ሰብስክራይብ ሳታደርጉ ቪዲዮን እንዳትጀምሩ ትላለው። የዛሬው ቪዲዮ በአይነቱ ለየት ያለ ቪዲዮ ነው፣ ሁላችሁም ስትጠብቁት የነበረ እኔ ራሱ መምጣቷን ስናፍቅ ነበረ። የምሬ ነው ምላችሁ አለ አይደለ፣ ያው ሞር የጠፋችበትን ምክንያት ከራሷ አንደበት ብንሰማው የተሻለ ይሆናል። ግን እኔ ትንሽ ማቀው ልንገራችሁ። ላይክ እኔ የሚመስለኝ ክላስ ምናምን ትንሽ ቢዚ እንደሆነች ምናምን ነው። ስለዚህ በጣም በጣም በጣም ተናፍቃ ነበረ። ከተገናኘን በጣም ቆይተናል። እናንተም ደግሞ ሌላ ነገር መስሏችሁ ለምን ጠፋች ምንድን ነው ምናምን እያላችሁ በጣም ኮመንቱን እያዩት ነበር እያስጨነቃችሁ ነበረና ስለዚህ ለዛ ለዛ ጥያቄዎች ዛሬ መልስ ይዤላችሁ መጥቻለሁኝ። መቅዲዬ ጠፍታ ነው ስትሉ ለነበራችሁ እንግዲህ መቅዲዬ እዚህ እኔ ጋር ትገኛለች። ምንድነው ፊትሽ ምናምን እንድጋርልሽም ሰላም ብኝ እንደዚህ ነው ሰላም ብኝ። ጆሲ ይባላል እንደዚህ ብኛ አንቺ መትወቅ አልፈልግም እንዴት ታለሽው? እንዴንሽ አለሚን ሰላም ነው? አለን አለን። ብጉር ጀመረ እንደ ጭራሽ አንድ ቀን እኮ ተንከባከባኝ። አንድ ቀን በእዚሁ አጋጣሚ፣ አይ የምር ግን የምረሽናአንችግን የምራላእንደ መጥፋቶች ወፍረሻል ሰላም ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን ጣም ጠፍቼ ነው የመጣሁት ትምህርት ምናምን ነገር ትንሽ ይዞኝ ነበር አጋጣሚ ነበርና ትንሽ እንትን ብዬ ነበረ ተጫንቂ ነበረ። እግዚአብሔር ይመስገን አልፏል። እሺ እንዴት ነህ ታዲያ አንተ አሉ። እግዚአብሔር ይመስገን። እንዴት ነው ክላስ ግን? የምር ክላስ ምና ምን ሆነሽ ነው የጠፋሽው? ቆይ ምንድን ነው የእውነት የእውነት ማለት ነው እኔም ማወቅ ፈልጋለሁ። ብዙም እየተደዋወና አይደለም ጠፍተሻል። ስለ አሁን እኔ ብቻ ሳይሆን ቤተሰቦቻችንም ሪዙንም ማወቅ ይፈልጋሉ። እና በምን ምክንያት ነው? በሰላም ነው ወይ ሲደወል ደስ ሲልሽ አንዳንዴ አታነሽም? ምን እንደተፈጠረ አናውቅም። ስለዚህ እስኪ ምንድን ነው ይሄን ነገር እስኪ እጥራልሽ ነገር እኩ የደበረሽን ነገር ንገሪኝ። አንደኛ ስደውልልሽ አታነሽም ነበር ስለመደዋወሉ ጉዳይ ማለት ነው። አንተ ደውለህልኝ ላነሳሁባቸው ቀናቶች አሉ እውነት ነው፣ ግን አንቺው ደግሞ ደውለሽልኝ ነበረ እንስራ ቪዲዮ ብዬ እኔ በሚመቸኝ ቀን ይሄ ቀን ይመቸኛል ብዬ እንስራ ብዬ ነበር። እንደ አጋጣሚ ደግሞ የዛነ ቤተሰቦች እኔ አዲስ አበባ አልነበርኩም ነበረ ማለት ነው የሆነ ጉዳይ ወጣ ብዬ ነበረ እና በዛ በዛ ምክንያት ነው ያላነሳው። ልጅ የነበረው ያው እውነታው ድንገት ነው ያልከኛ ልከው አይደለ። ሲቀጥል ደግሞ አሁን እናውራ ከተባለ ከታይ አዲስ ሰው ከተጨመረ ጀምሮ እኛ ግሩፕ ጋር እኛ ጓደኝነት ላይ ከተጨመረ በኋላ እኔ እናንተ ያለን ነገር ተቀዛቅዟል። ቪዲዮ እየለቀቅን አይደለም፣ እየሰራን አይደለም። ሁኔታዎቹ ላይ ብቻ በጣም እንትን ተሰጥቷል። በጣም ታለጥም ነው አዲስ ሰው መጨመርኩ እኛ ላይ እንደውም ጥሩ ነገር ይፈጥራል ይፈጥራል ብዬ ነበር ያሰብኩት። ግን አልታ ነበር ያሰብከው አልሆነ እኮታልነአንቺ። ግን እንደዛ ሆነሽ ግን መራቅ አልነበረብሽም። ይህን ያክል ጊዜ አንቺ መጥፋት አልነበረብሽም ጆሲ ከአንድም ሁለት ጊዜ አይቼ ካለው። ማለት ቪዲዮ መስራት ከጀመራችሁ ጀምሮ እኔ መምጣት ጀምሬ ነበርለ እኔ ስመጣ ያለን ነገር በትክክል ቪዲዮ እየሰራ አይደለም፣ እየቀረጽን አደለም። በትክክል ራሱ ሰዎች ጋር ቤተሰቦቻችን ጋር ተደራሽ ይሆን አልነበረ እኮ ይሄ ማን ነው ችግር። በሰዓቱ አንቺ አትመጭም። ቪዲዮ እንስራ ምናምን ስልሽ አንዳንዱ ስልካ ታነካ መግድ እየሰማሽ ነው? እሺ፣ አሁን አንጨቃጨቅ። በቃ እኔ ማወቅ አለብሽ፣ አንጨቃጨቅ፣ ማወቅ አለብሽ። አንደኛ ቪዲዮ አብረን ድንሰራ ፈልጋለሁ፣ ግን ክላስ አይ ክላስ ትላለች ሲደውልላት፣ ታትስልካ ታነሳ ሲጀመር አበባ ስወጣ ነው ምደውለው ወይም የሆነ ስራ ሲይዝ ከዛ ስራ ቦታ ሁኜ መልሽ ደውልሻለሁ እላታለሁ ማታ መልሽ ሲደውላት የማታነሳበት ቀናቶች ይበዛሉ ስለዚህ እኔ ምን ማድረግ ነበረብኝ ይሄን ብቻ ምልሽልኝ ነውስ ክላስሽ እንድትቀጭ ነው እኔ መገፋፋት የነበረብኝ እንዴ ጥፋትሽን ሁሉ ወደ እኔ ለማድረግ አትሞክሪ ወደ እኔ ወዳንተ ለማድረግ ይሄን ሁሉ ያለ አዲስ ሰው መምጣቱ ደግሞ አዲስ ሰው መምጣቱ ደግሞ ጥሩ ነገር ነው በጣም አለ አይቶናል ለእናንተ አይደለም ነው እንደ አንጣቆ አይደለም ልጅቷ አይደል እንዴ እንደ መምጣቷ ነው ጅስ በቃ ብዙ ጥሩ ነገር ታመጣልና፣ ልጅ ነው የጠበቅነው ነው አይደለም። ብዙ ነገሮች ተራርቀናል አይደል እን ምንም ነገር ብንራራቅ አልኩሽ። ይሄ ጥሩ ነገር ነበረ፣ ቢገባሽ ጥሩ ነገር ነበረ። እሺ በቃ እኔ ከአንተ። ልጅቷ ጥሩ ልጅ ነበረች። ገብቶሻል። ካንቺ ጋር በጣም ፍቅር ናችሁ አይደል እን። ለማንኛውም አሁን እስከ ከዛ ቀን በኋላ የማግኝቻት አላውቅም። እናንተ ባለፈው ከተገናኘን በኋላ ተገናኝተን ተደዋውለንም አናቅም። ጅስ ሁኔታውን ሳያውቅ ግን በመሀላችን እየገባችን እንደሆነ ተሰማኝ። በቃ ዝም አልኩኝ። ለማንኛውም አሁን ቪዲዮችን እንስራ። አሁን ይሄ ከት ይደረግ እና ቪዲዮ ቪዲዮ ይሰራል። በቃ እንደዚህ አይነት ሲሆን፣ እሺ። አንቺ ጆሲ በጣም የተናደድኩኝ ነው። እኔና አንተ እኮ እየተለያየን ነው። ምን ሆነህ ነው እንዴ? እንዴ ነው የማታስበው? ምን እያልሽ ነበር? እሷ ስትመጣ ጥሩ ልጅ ናት። እንደዛ አይደለም እየሆነች አለችው። አሁን ላይ እንደዛ አይደለም እየሆነች አለችው። እኔና አንተ እኮ እየተለያየን ነው። ኦልሞስት እኮ አሁን እንደ ሩቅ ሰው ሆኖ እያወራን ያለ ነው። አረ እኔ አንተ እንደማቀሁኝ እያወራኝ ነው። ናና ቆመህ እዚህ ጋር አውራኝ መቅዲ አስቢበት፣ የምትናገሩን አስቢበት። መጀመሪያ ስሜታዊ ሆነሽ እያወራሽ ነው። ተረድተሽኛል አይደለ? ለማንኛውም ስለተናደድኩኝ ነው ችግር ያለኝ። በቃ እየመጣች ነው። እሺ ዛሬ ለምን ለምን ለጥ እንደ ስልኩን የሰላም መምጣት ለምን እንደደበረሽ። በጣም ጣልጣል እያደረከኝ ነው። እሱን እያወክሽ ሌላ ምንም ነገር እያልኩ እያልኩ አይደለም። ጀስት ይሄ አሪፍ ከሆነልህ ችግር የለም። እኔ አንድም አልፈልግም በቃ። ጣልጣል እንታደርገኝ አልፈልግም በቃ አንድም ቀን ጣልጣል አድርገሽ አላቅም። ቢገባሽ ሁሌ እንስራ ነው የምልሽ፣ ሁሌ እንስራ አይደለም። ተወው እሱን። እየመጣች ነው እኮ። ብዙ ሰው እኮ የሚወዳ ልጅ እኮ ናት። ምን አድርጋሽ ነው ሰላም ማለት እኮ? በጣም ጥሩ ልጅ እኮ ናት። እኔ ጥሩነቷን ተጠራጥሬ አይደለም። ሌላ ነገር እንትን ብዬ አይደለም ግን፣ ሁለታችን ላይ መሀል ላይ እየገባች ነው እያለያያችን ነው ያልኩት። አሁን ሌላ ነገር ለመናገር ፈልጌ አይደለም። ገባክ ጆሲ? መጣች መቅዲ። ሰላም እንዴት ነሽ? የእኔ እናትዬ አጣብተሽ ነው ሁሉ

እባክንህን የፍቅር ትዝታ ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። ዛሬች ጠፍታ ነበር መታለች እና ሁላችሁን ኮመንት ላይ ስጠይቁን ነበረ ኬት ብቅ እናለች አናውቅም ዛሬ እንግዲህ

ስለ ሁለቱ ምናምን ከዛ ክላስ እንደኛለች ምናምን ይለኛል፣ ግን ዛሬ ስላዩሽ ደስ ብሎኛል። አይ ምንም ትንሽ አለ መግባባት ነበረ፣ ግን አሁን ኖርማል ነው ብዬ አስባለሁ። እና መቅዲ፣ ለማንኛውም አንድ ምናገሽ ነገር የሰላም መምጣት እንደዚህ ደስታን ነው የሚፈጥረው እንጂ እኔ ላ ነገር አይደለም ያልኩት። እኔ የነበረን ነገር ተቀዛቅዘዋል። ይሄ ነገር ደግሞ የሆነው አዲስ ሰው በመምጣቱ ነው፣ ሰላም በመምጣቱ ነው። እኔ ሰላምን ጠልቻት ወይም ደግሞ የሆነ የሆነ ነገር ብዬ አይደለም። ፕራንክ እያረጋችሁ ነው? አዎ ስማ፣ እኛ ለእሱ አይደለም። በቃ ጆሲ፣ ፕራንክ ጀምራችሁ ነው መቅዲ? ቤታም፣ ፕራንክ አይደለም። እንዴት ና። ምንድን ነው ታዲያ? እኔ እሷ ስለመጣች ወይም የሆነ የሆነ ነገር ስለተፈጠረ እሷን እንትን ብያት ምናምን ነገር አይደለም። ገባ እሷ ባትመጣም ብቻ ሰው ሌላ ሰው ቢመጣም እራሱ እንደዚህ ነው የምትሆነው ማለት ነው። እናንተ ያለን ነገር እዚህ ወዲያውን ይቀዛቀዛል ማለት ነው። አሁንም ጥፋተኛ ልታደርግ አይደለም? ማን ጥፋተኛ እያደረግኩኝ አይደለም። ግን ለዚህ ነገር ቢያንስ ጥፋታችን እንመን ጆሲ፣ እንመን ጥፋታችን። እኔ እዚህ ጋር ደውል ያላነሳሁበት ታይሞ፣ እኔ ለምሳሌ ደውለሽ ያለ ማንሳትሽን አላ ደውለሽ ያለ ማንሳትሽን እኮ አመኛለሁ። ግን ደግሞ ያላነሳሁበትን ምክንያቶች እየነገርኩሽ ነው ሰዎቹን አልገባኝም ጆሲ ምንድን ነው ደውለህ ያላነሳባቸው ምክንያቶች እንዳሉ ሆነ፣ ግን አሁን ላይ አንተ ምንም እየተሰማህ አይደለም ጆሲ፣ ምንም እየተሰማህ አይደለም። ከምሬን ነው አለመስራት፣ ካንቺ በላይ እንዴት ነው መንገበገበኝ ታውቂያለሽ? አዳምጠኝ። እኔና አንተን እዚህ ጋር ከምስራት አረ፣ ካሜራ ደቅ መጨቃጨቁ ደስ እኔም መጀመሪያ ላይ አይደለም መጀመሪያ ላይ ነገርኩ እሷን፣ ሰላም አይደለም እሷ ባትመጣም ብዙ ነገር ተመኝቼ ብዙ ነገር ግን፣ ከዛ በኋላ ምን እንደሆነ ባልታወቀ ሁኔታ አታነሳም ከሰላም ጋር

እኔ ምንም እየገባኝ አይደለም። አሁን ከት ይደረግና ይሄ ሁሉ እንትኖች መስራት ያለብን ቪዲዮ ሰርተን ምድ እንዲ ያልገባኝም፣ ለምን እየተጨቃጨቃችሁ እንደሆነ እንዴት አስረዱኛላችሁ። ምንም እየገባኝ አለም። ገና ከመምጣቴ ሰላም እያልኳችሁ ትጨቃጭቃላችሁ። ምን ሆናችሁ ነው? ሰው እንዳለ እንደዚህ ቆሞ እኛን እያየን እንዴ። ከስንት ጊዜ በኋላ ነው እየሰራን አይደለ ያለ ነው ተገናኘን ቪዲዮ ለመስራት ነው ያሰብ ነው ደስ ቪዲዮ ሰራን ለመስራት ያሰብ ነው። ሁለታችን ከስን ጊዜ በኋላ እኔ እናንተ ሁለታችን ቪዲዮ እንሰራለን ብዬ በጣም ደስ ብሎ ስንጀምር አይ አደለም ትመጣለች። አሁንም እንደዚህ ነው የሚቀጥለው። እኔ እናንተ ቪዲዮ ወይ ደግሞ ሌላ ነገር ስንገናኝ ግዴታ የሆነ ሰው መጨመር አለበት። እየሰማሽኝ ነው? ስሚ እኔ ረጋ ብዬ እያወራሁሽ ነው መቅዲ። መጀመሪያ ጥፋተኛ ማን ነው? እኔ አለመስራትሽ ባይዘ ከእሷ በላይ እኔን የሚያንገበግበኝ አንቺ እንደ ማንም እንድትሆኝ ይፈልጋሉ። ከማንም በላይ እንድትሆኝ ይፈልጋሉ። መስራት እንዳለብሽ ነው የምናገርሽ አይደል? ዝም አትበይ፣ እያወራሁሽ አይደል? ስለዚህ አንቺ መስራት ባለብኝ ሰዓት ነይና እንስራ ስልሽ መተሽ ካልሰራሽ እንዴት ነው መስራት የምንችለው? አሁን በዓመት በጣም ቆይተሽ ነው የምትመጪው። የሆነ የሆነ ታይም ላይ ትዝ የሚልሽ መስራት። እሺ፣ እንዴት ነው እንደዛ የሚሆን ሊሆን የሚችለው? እኔ ወይ የሆነ ቦታ ሄዳለው፣ ወይ ቀረጸረ ሲሆን ትደውያለሽ። እኔ እኮ በስነ ስርዓት ደውዬ በሰዓቱ ቪዲዮ መስራት አለብሽ መቅዲ። ነይ እንስራ የምልሽ ለዛ ነው። እንደ በዛ ሰዓት መጥተሽ መገኘትና መስራት እኮ አንቺ ፋንታ ነው አይደል? ድኝነቱ ነው። ከምንም በላይ ትርፋችን አንቺና በጣም ብዙ ጊዜያችን ነው መቅዲ፣ እየሰማች ነው። ለምን ቀስ ብላችሁ የማታወሩት? የምሬ እንትን ስሚ፣ አዲስ ሰው መጨመር ህይወታችን ላይ በጣም ነበር ደስ ያለሽ ከእኔ በላይ። አሁን ለምን ከፋሽ? እናንተ ተራቅ ነገር አልታየክም። ተራሪቅና ግን መቀራረብ እንችላለን እኮ። ምንድነው መቀራረብ እንችለው በዚህ ነገር ቢቀጥል፣ እኔ ባልመጣ ኖሮ፣ በስልክ ባላነሳ ኖሮ፣ በዚህ ቀረ ማለት መቀራረብ እንችላለን። አረ ጉዲ፣ አረ እባክህ፣ አረ መቅዲ። ለምንድነው የሚቀረው ያወራሁኝ ነው? አትሳቅሽ። አልሳቅኩም ጌታ፣ አልሳቅኩም። እናንተ ምን ሆናችሁ ነው? መቅዲ ስንደውል እኮ አታነሺም ከኔ ጋር እንደድሮ አይደለንም። ሳውራሽ ለስተከለ ምክንያት አለኝ እኮ ገብቶኛል እኮ እኮ እንደዚህ መልሶች አሉ። ስራ ላይ ነኝ፣ ከሷ ጋር ነኝ። እኔ ስራ ላይ ሲሆን ነገር ተረጋግታችሁ ቁጭ ብላችሁ ነው ነገር በስነ ስርዓት ማውራት አለብን። ዛሬ ጠራውሽ እኮ ይሄን ነገር እንድንጨቃጨቅ አይደለም። የናፍቁ ቤተሰቦቻችን ሰላም እንድንል ነው ነው እንደዚህ ሆናችሁ እንዴት ነው የሚሆነው? እሷ ምን ትላላልኩ አይደለም እንዴ ይሄ ምቾት የነሳሽን ነገር ሰላም ማግኘት አለበት። አሁን እኔ የዚህ መጥቼ ቪዲዮ እየሰራ ስለሰራው ነው አብሬያችሁ እንደዚህ ሆናችሁ ያላችሁት ነው። መልስልኝ እንጂ ነው። እኔ ብዙ መጨቃጨቅ አልችልም፣ ብዙ ማውራት አልችልም። ታገኛለህ እኔም አልችልም። ለዛ ይኸውልህ ምላሽ መስጠቱ ላይ የከበደ ነው። ገባሻ ሰው ያላደረገውን ነገር አድርጋል፣ እንደዚህ ይሆናል ሲባል ደግሞ ያስጠላል። እኔ አንቺ መራቅ ፈልግ አላነሳም፣ አላልከኝም። አንቺ ስደውል አላነሳህልኝም። አዎ ወይም አይ፣ አዎ ወይም ደውለሽ ነበር። የለውም ነበር ጥፋተኛ። ክፍለ ሀገር ዋና መንስኤ ሰው ስላለ ነው። የተጨመረብን ሰው ምን አደረገ? የተጨመረችው ሰላም ናት እኛ ጋር መምጣቷ ሰላም ነው የፈጠረብን ጥሩ ነገር እንድንሰራ ነው ይሆን ነው አዲስ ደስታ ይፈጥራል። እኔ እንደ አይደለም ምን ጓደኝነት እንዲቋረጥ እሷ ምንም አላደረገችም። የኔና አንቺ ክፍተት ነው ያ አንቺ መምጣት መቻል አለብኝ እኔ እኔ ሙሉ ሰው እኛን ነው እያየን ያለው። ሌላ ነገር ባይፈጠር ና እኔ በኔ ምክንያት ምንም እንድጨቃጨቁ አልፈልግም ፈልግም አንዴ ሲጀምር የሶሻል ሚዲያ ሰው አይደለሁኝም ከጆሲ ሲጋም ካንቺ ጋም ከሁሉም ጋር እንድሰራ የሚያደርገኝ የቤተሰቤ ፍቅርና እያሳዩኝ ያለው ፍቅር እያሳዩኝ ያለው አክብሮት ቪዲዮ እንድሰራ የሚያደርገኝም ቪዲዮ እየሰራው እንድቀጥልም ያደረገኝ የቤተሰቦች ፍቅርና አስተያየት ነው እንጂ እኔ የሶሻል ሚዲያ ሰው እንዳልሆንኩኝ ማንም ሰው ያውቃል፣ አንተም ቢሆን ታውቃለህ። አንቺም ቢሆን በትንሹም ቢሆን ነግሬሻለሁ፣ የተረዳሽ የሚመስለው የነበረ እና ጆሲ፣ እንካ ስልኩን ተቀበለኝ። ጆሲ ስልክህን እንካ ምንድነው ቆይ ተረጋጊ ቆይ ተረጋጊ ቆይ እንዳጤው ስልኩን እሺ እኩስ ይሄን ሁሉ እንዳደረገ ያደረገኝ የቤተሰብ ፍቅድ ነው እንኳ ስልክ ጆሲ ከዚህ በኋላ እና ተረጋጊ ቆይ ሰላም አንቺ ምንም ነገር አላደረግሽም እኮ የኔ ነው ያሰው ያለ መግባባት እንዴ እናንተ እናንተ ቪዲዮ መስራት ትችላላችሁ ከዚህ በኋላ በኔ ምክንያት እንድትጣሉ አልፈልግም ከዚህ በኋላ ቪዲዮ አልሰራም ምን እየሆንሽ ነው? እናንተ በጣም አሪፍ ላይ ናችሁ ያላችሁት። አሪፍ እየሰራችሁ ነው። አሪፍ ላይ ናችሁ። ከዚህ በኋላ እናንተ አሪፍ ስሩ። ከዚህ በኋላ በመሀላችሁ አልገባም። ተረጋጊ ነው ተረጋጊ ቆይ፣ እሺ። እኔ ናቋሪኛ እንዴ? እኔ ናቋሪ? ለምን መስራት አለብሽ አንቺ?